ተነስተልኝ እንደምን ዋላችሁ እንደምን አምሽታችኋል። ተመልካቾቻችን በላይ በቀለ ነኝ። ወደ ዛሬው ዜና ትንታኔ ከማለፋችን በፊት ከደቡብ አፍሪካም ያገኘነውን አንድ ዜና እናስቀድማለን። በደቡብ አፍሪካ በአንድ ሆቴል ታጣቂዎች ፈጸሙ በተባለ ጥቃት 11 ሰዎች መገደላቸው ተሰማም። ፕሪቶሪያ አቅራቢያ በሚገኝ ሆስቴል ማንነታቸው ያልታወቀም ሶስት ታጣቂዎች ድንገት ገብተው ተኩስ መክፈታቸውን ዘገቦች አመልክተዋል። ታጣቂዎቹ ሆስቴሉን ዘልቀው ከገቡ በኋላ መጠጥ ይዘው ሲጫወቱ ወይም ሲዝናኑ በነበሩ ሰዎች ላይ ከፈቱ በተባለ ተኩስ 11 ሰዎች ወዲያው ሲገደሉ በርካቶች መቁሰላቸውን ፖሊስ ገልጧል። ከሞቱት መካከል የ12ና የ16 ዓመት ወንድና ሴት ታዳጊዎች ይገኙበታል። በሀገሪቱ የሚፈጸሙ መሰል ጥቃቶች በአብዛኛው የድብቅ አልኮል መጠጦች በሚሸጡባቸው መሰል ቤቶች ነው ብሏል። ፖሊስ አክሎም ደቡብ አፍሪካ ከዓለማችን ከፍተኛ ግድያ ከሚፈጸምባቸው ሀገሮች አንዷ መሆኗ ሲነገር ካለፈው ሚያዚያም እስከ መስከረም ብቻ በቀን 63 ሰዎች መገደላቸውን መረጃዎች አመልክተዋል። የአሜሪካና የዩክሬን ተወካዮች ፍሎሪዳ ላይ ስለ ሰላም እየመከሩ ሳለም ሩሲያም የዩክሬን የኃይል ማመንጫ ጣቢያዎች ደብድባለች። ትላንት ሌሊቱን ሩሲያም ከ700 በላይ ድሮኖችና ሚሳይሎች ወደ ዩክሬን ተኩሳ የሚከሽፈው ከሽፎ ሳይመቱ አልፈው በገቡት የተለያዩ መሠረተ ልማቶች ማውደሟ ይነገራል። ከዋና ከተማ ኪየቭ ወጣ ብሎ የሚገኝ የባቡር ጣቢያም በሩሲያ ጥቃት ከተመቱ መሠረተ ልማቶች አንዱ ሲሆን የዩክሬን ኃይል ሚኒስቴር በስምንት ግዛቶች የሚገኙ የኃይል ማመንጫ ጣቢያዎች ጥቃት እንደተፈጸመባቸው አስታውቋል። የመንግሥታቱ ድርጅት የኒውክሌር ተቆጣጣሪ ተቋም በበኩሉ የዛፖሬዥያ የኒውክሌር ጣቢያም በጊዜያዊነት ሥራ ማቆሙንና ጦርነቱ ከተጀመረ ወዲህ ያሁኑ ለ11ኛ ጊዜ መስተጓጎሉን አመልክቷል። ሩሲያ በዩክሬን ላይ ጦርነት ካወጀችበት ጊዜ አንስቶ በጥቂቱ 50 ሺህ ገደማ የአየር ጥቃቶች መፈጸሟ ሲነገር፣ ካለፈው ጥር ወዲህ በየቀኑ በአማካይ 200 የሚጠጋ የድሮን ድብደባ ስታደርስ ቆይታለች ይላል አንድ ጥናት። በየጊዜው የሚተኮሱ ድሮኖችና ሚሳይሎች እየጨመሩ የጥቃት ኢላማዎቹም እየሰፉ መላውን ዩክሬን በሚባል ደረጃ ጉዳት እያስተናገደ ቀጥሏል። የዩክሬን ከተሞችን በዋናነት የሚመቱ ድሮኖች በራሷ በሩሲያ የሚመረቱ መሆናቸው ሲነገር ባለፈው ሐምሌ፣ የዩክሬን መከላከያ ደህንነት ሞስኮ በየቀኑ 170 ድሮኖች እየሰራች ነው የሚል መረጃ ይፋ ማድረጉ ይታወሳል። በወር 5100 የዩክሬን ውጭ ጉዳይ ሚኒስትር አንድሬ ሲቢያ ሩሲያ የሰላም ጥረቱን ችላ ብላ ሰላማዊ የአገልግሎት መስጫ ተቋማት መደብደቧን ቀጥላለች ሲሉ ከሰዋል። ይሄ ደግሞ ዩክሬንን የማጠናከርና ሩሲያ ላይ ጫና የማሳደር ተግባራት የበለጠ ትኩረት እንዲያገኙ የሚያደርግ ነው ብለዋል። የአሜሪካና የዩክሬን ተወካዮች ገንቢ ውይይት ማካሄዳቸውን የአሜሪካ ልዩ ልዑክ ስቲቭ ዊትኮፍ የገለጹ ሲሆን ከዩክሬን ተደራዳሪዎች ጋር በጸጥታ የድፋ ሀሳቦች ላይ ከስምምነት መድረሳቸውን አመልክተዋል። ከእንግዲህ የመጨረሻ ሰላም ለማረጋገጥ የሚደረገው ጉዞ በሩሲያም የሚወሰን ይሆናል ነው ያሉት ልዩ ልዑኩ። ግጭት ለማርገብና ለዘላቂ ሰላም ባላት ዝግጁነት ላይ እንደሚወሰን በልዩ ልዑኩ የሚመራም የአሜሪካ ቡድን ማክሰኞ ዕለት ሞስኮ በመጓዝ ከፕሬዝዳንት ፑቲን ጋር ያካሄደው ንግግር ያለ ውጤት ያበቃ ሲሆን ከዩክሬን ጋር ለሁለት ቀናት የተደረገው ስብሰባ ግን ተስፋ ማሳደሩን ገልጸዋል። በዛሬ ዕለትም በአሜሪካም ፍሎሪዳ ግዛት ሌላ ዙር ድርድር መቀመጣቸው ሲታወቅ የሩሲያ ጥቃት ተጠናክሮ መቀጠል በውይይቱ ጥላ እንዳያጠላበት ተሰግቷል። ዩክሬን ጦርነቱ ካበቃ በኋላም ስለሚኖራት ዕጣ ፈንታ፣ ስለመልሶ ግንባታና የኢኮኖሚ ማገገሚያን የተመለከቱ ጉዳዮች ከአጀንዳዎቹ መካከል ናቸው። አሁን በአዲሱ የሰላም እቅድ ውዝግብ ከፈጠሩ ነጥቦች በሩሲያ የተያዙ የዩክሬን መሬቶችና የደህንነት ዋስትናዎች ዋነኛ ሲሆኑ ሞስኮ ጦርነቱን ለማቆም የምትሰጠው የደህንነት ዋስትና እንደሌለና ዶንባስና ሌሎች መሬቶችን ዩክሬን ለቃ ካልወጣች በኃይል ለመያዝ ዝታለች። ሞስኮ ፕሬዝዳንት ቭላዲሚር ፑቲን የዩክሬን ወታደሮች ከግዛታችን ካልወጡ ጦርነቱ አይቆምም በማለት ያስጠነቀቁባቸው የዩክሬን መሬቶች ለረጅም ጊዜ በእጃቸው ቆይተው የሞስኮ የሆኑ ያህል እውቅና ሲጠይቁባቸው ቆይተዋል። በ2014 እንደ ፈረንጆቹ አቆጣጠር ሩሲያ በኃይል የያዘቻቸው የክሪሚያ ባሕረ ሰላጤና አብዛኛው የምስራቅ ዶንባስ ክልል የሚጠቀስ ሲሆን ይሄ ደግሞ ለዩክሬን የሚዋጥ ሆነው አልተገኘም። እናም ጦርነቱ የሚያበቃው የዩክሬን ወታደሮች ከዶንባስ ሲወጡ ብቻ ነው የሚለውን የፑቲንን ተደጋጋሚ ዛቻ ለማስታገስ የአሜሪካ መሪ ትራምፕ በአዲሱ የሰላም ዕቅዳቸው ሩሲያም አሁን በያዘቻቸው መሬቶች ጸንታ የምትቆይበትን አንቀጽ ቢያካትቱም እስካሁን የተሳካላቸው አይመስልም። የሰላም ጥረቱ ከሽፎና ጦርነቱ ቢቀጥል ደግሞ ሩሲያም የምትፈልጋቸውን መሬቶች ከዩክሬን ለማስለቀቅ ቢያንስ ከሁለት ዓመታት በላይ ሊፈጅባት ይችላል ይላሉ የተለያዩ ወገኖች ምክንያቱም ዩክሬን መሬቶቹን አስጠብቃ ለመጓዝ እንዳለፈው ሁሉ ወደፊትም ከፍተኛ መስዋዕትነት ለመክፈል ዝግጁ ናት ተብሎ ስለሚታመን፣ ከሁሉም በላይ ትልቅ ወታደራዊና የኢኮኖሚ ጡንቻ ያላቸውን ሀገሮች ከጎን በማሰለፏ ዩክሬን በጦርነቱ ረጅም ርቀት መዝለቅ እንደምትችል ቢታመንም፣ ዞሮ ዞሮ የሰላማዊ ሰዎች እልቂትና መፈናቀል ከምንም በላይ አሳሳቢ ሆኖ ቀጥሏል። ሩሲያ ለምሳሌ በጦርነቱ ሳቢያ በሙትና ቁስለኛ ወታደሮች ምትክ በየጊዜው በሺዎች የሚቆጠሩ ዜጎቿን ስለምትመለምል ወይም ደግሞ ስትመለምል የቆየች ሲሆን በተለይ በመከላከያ በጥሬ ዕቃ አምራቾችና በትራንስፖርት ኢንዱስትሪ በሚሊዮኖች የሚቆጠሩ ክፍት የሥራ ቦታዎች መኖራቸውን መረጃዎች አሳይተዋል። ይህንኑ ሰፊ የሰራተኛ ረሃብ ለማስታገስ የሩሲያ መንግሥት ህንድና ማይንማርን ከመሳሰሉ ሀገሮች በጥሩ ደሞዝ ሰራተኛ ለማምጣት እየሞከረ ነው ይባላል። በርካታም የተማሩና ከፍተኛ ልምድ ያላቸው ባለሙያዎች ሳይቀሩ ከጦርነቱ ማግስት ጀምሮ ሩሲያን ለቀው መሰደዳቸው ይነገራል። አጠቃላይ ሩሲያም በጥቂቱ 3 ሚሊዮን ገደማ የሰራተኞች እጥረት ባለፈው የፈረንጆች ዓመት እንዳጋጠማት ሲነገር፣ ቁጥሩ ከአራት ዓመት በኋላም ከአራት ሚሊዮን ይበልጣል ነው የሚባለው በእርግጥ ሩሲያም የሰራተኛ እጥረት በተለያዩ ምክንያቶች ረጅም ጊዜ አጋጥሟት የቆየ ቢሆንም አሁን ሦስት ዓመታት ያስቆጠረው ጦርነት ግን ችግሩን ይበልጥ አባብሶታል። በአሁኑ ወቅት በሩሲያም በተለይ የብረት ብየዳም፣ የኤሌክትሪክ፣ የቧንቧ ወይም የማሽን ባለሙያዎች፣ በአጠቃላይ የኮንስትራክሽን፣ የጥሬ ዕቃና የነዳጅ ኩባንያ ሠራተኞች በዋናነት ይፈለጋሉ ይላል አንድ የሀገሪቱ መገናኛ ብዙሃን። በአሁኑ ወቅት በሩሲያም ዝቅተኛው ክፍያም ሚኒመም ዌጅ የሚሉት በወር 22500 ሩብል በዶላር 300 ገደማ በኢትዮጵያ ምንዛሪ 45000 ብር መሆኑ ተመልክቷል። በሩሲያም መነሻ ደሞዝ ማለት ነው። በቀን 8 ሰዓት በሳምንት 40 ሰዓት መደበኛም የሥራ ሰዓት። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ለሁለት ቀናት በህንድ ባደረጉት ጉብኝት በዋነኛነት ከተነሱ አጀንዳዎች ይኸው የሞስኮ የሰራተኛ እጥረት እንደሆነ ሲነገር በህዝብ ብዛት የዓለማችን ቀዳሚ ሀገር ህንድም የሩሲያን የሰራተኛ ፍላጎት ለመቅረፍ ድጋፍ እንደምታደርግ ቃል ገብታለች። በዚህ የዩክሬን ጦርነት በሁለቱም ወገን ከፍተኛ ቁጥር ያለው ህዝብ መገደሉና መፈናቀሉ ሲነገር ከጦርነቱ በፊት 42 ሚሊዮን የነበረው የዩክሬን ህዝብ በአሁኑ ወቅት ወደ 36 ሚሊዮን ዝቅ ማለቱ ተመልክቷል። በርካታ ሚሊዮን ህዝብ ሩሲያ በተቆጣጠረቻቸው አካባቢዎች መቅረቱን ጨምሮ በሩሲያ በኩል ከ100 ሺህ በላይ ወታደሮች እና ከ150 የሚልቁ ሰላማዊ ሰዎች በሞት እንዳጣች ሲነገር ከአውሮፓ የመገለ ማለሏና ከተጣለባት ሰፊ ማዕቀብ አኳያ ይህ ነው የማይባል የኢኮኖሚ ድቀት ደርሶባታል ነው የሚባለው።